አላህ ስብሓነሁ ወተዓላ እኔንም እናንተንም ኸይር ከገጠማቸው ኸይር ከወፈቃቸው አላህ ስብሓነሁ ወተዓላ ዱንያቸውንም አኼራቸውንም ካሳመረላቸው የሱ ምርጥና ድንቅ ባሮች መካከል ያደርገን ያ ረበል ዓለሚን። ፕሮግራማችን እንደቀጠለ ነው፣ ተመራቱል ዑቁል። አንድ ሰው ደስተኛ ለመሆን ማድረግ ያለበት አበይት ነገሮች አሉ። ከነዚህ መካከል አላህን ስብሓነሁ ወተዓላ እሱ ባዘዘው። ለእሱ ተገቢ በሆነው መልኩ ነቢ ሰለላሁ ዐለይሂ ወሰለም ባዘዙና ባስተማሩ መሰረት ማምለክ ነው። ታዲያ ሌላው ደግሞ ልብህን ከአደገኛ ነገሮች ማጥራት ነው። ከነዚህ መካከል መቀኝነት የብዙ ሰዎች በሽታ ልብን የሚያጠቁር ሕይወትን የሚያበላሽ እረፍት የሚነሳ

እሷ ከተስተካከለች ሁሉም የሰውነታችን ክፍል ይስተካከላል፣ እሷ ከተበላሸች እችህ የስጋ ቁራጭ ስጋ መላው ሰውነት ይበላሻል። እሷም ልብ ነች። እና ታዲያ ልብ የሰውነታችን ንጉስ፣ እሱም ማጽዳት፣ እሱም ማስተካከል ያስፈልጋል። በተለይ ደግሞ አደገኛ ከሆነው በሽታ ከመቀኝነት። ነዓም አንተ እኮ ማንን ነው እየተመቀኘ ያለው ወይ ደግሞ ምን እየተጋፋህ ነው ያለው? አላህ ስብሓነሁ ወተዓላ ባሮቹን በፈለገ እሱ በፈለገው አላህ ስብሓነሁ ተዓላ በፈለገው መልኩ ረስቃቸውን ያከፋፍልላቸዋል። ህይወታቸውን ማለትም እድሜያቸውን አላህ ነው የሚያከፋፍለው የሚሰጠው፣ መልካቸውን በተለይ ሴቶች ጋር ያለ ችግር ነው። ውበትሽ ያንቺ ይሁን የሌሎች አላህ ነው የሰጠው። ሁሉንም አላህ ለሱ ተገቢ በሆነ መልኩ ሰጥቶታል። ልጆች፣ ቤት፣ ኑሮ፣ ስራ፣ ደሞዝ፣ የስራ ባህሪ ያለህ፣ ስልጣን ያለህ፣ በሰዎች ዘንድ ያለ ተሰሚነትና ሌሎችንም አላህ ነው ያከፋፈል። ይሄን ነገር አልሐምዱሊላህ አላህ በሰጠኝ ብለህ ብለሽ ከተብቃቃሽ ደስተኛ ኑሮ ትኖር ያለሽ ትኖራለህ። እንኖራለን ደስተኛ ኑሮ እንኖራለን አዎ ሁሉም ከአላህ ዘንድ ነው ብለን አምነን ተቀብለን ከተገበርን ቢኢዝኒላሂ ተዓላ ደስተኛ ኑሮ ነው የምንኖረው ታዲያ ቀልባችንን ሁሌም ማጽዳት ያስፈልጋል ማንጻት ያስፈልጋል ማስተካከል ያስፈልጋል ማጠብ ያስፈልጋል በምን በተውባ በእስትግፋር በአላህ ስብሐነው ተዓላ የሰጠንን ወደን በመቀበል እጅ በመስጠት ለአላህ ስብሐነሁ ወተዓላ። እናም ታዲያ እንደዚህ አይነቱ ምቀኛ ተንኮለኛ ልብ ከሆነ ሁሌም እረፍት እንዳጣ ነው። አንደኛ የአላህን ስብሐነሁ ወተዓላ ትዕዛዝ እየተቃወመ ነው። ምን ማለት ነው? አንተ እኮ አንድ ሰው ስትመቀኝ፣ ወይ ደግሞ አንቺ አንድ ሰው ስትመቀኝ፣ ለምንድ ነው እሱ እንደዛ የኖረው፣ ለምንድ ነው እሱ እንደዛ አይነት ያገኘው፣ ለምንድ ነው እሱ እንደዛ አይነት ሊሆን የቻለው ብለካልክ

ያለዛ ውጤት አይገኝምና፣ ስለዚህ ባረከላሁ ፊኩም። ይሄንን ያደረገ ሁሌም ደስተኛ ይሆናል፣ የአላህን ትዕዛዝ የተገበረ። ያላደረገ ደግሞ ምንም ቢያደርግ ደስተኛ አይሆንም። ለምን? ዋናው የሰውነት ንጉስ፣ ልብ ጠቁረዋል፣ ወይ ደግሞ እየጠቆረን ያለው። ምክንያቱም አንድ ሰው ኃጢአት ሲሰራ ነቢ ሰለላሁ ዐለይሂ ወሰለም እንዳሉን ነጥብ ጥቁር ነጥብ ይደረግበታል። ሲደረግ አሁንም ሌላ ሲጨመር ሲደረግ ነጥብ ሲደረግ ሀታ የኮነ ምን ይሆናል? እስኪሆን ድረስ አሉ አስወደ ሚርባደን ክልኩዝ ሙጀኽየን ላ ያዕሪፉ ማዕሩፈን ወላ ዩንኪሩ ሙንከር። እንዴት ይሆናል? እስኪ ጠቁር ድረስ እስኪ ጠቁር ድረስ ይደርሳል። እንደው አንድ ለምሳሌ እንስራ ቢኖረን ወይ ደግሞ ጆክ ነው እንበል፣ ወይ ደግሞ እንበል ብርጭቆ ነው። ውሃ ቢኖረውና ብንገለብጠው እንዴት ይሆናል? ውስጡ ያለው ይደፋል። ከላይ ሌላ ብትጨምርበት እንዴት ይሆናል? ተደፍቷል። ተገልብጠዋል። ሲጀመር ውሃ ይገባዋል። እንዴት አድርጎ ይገባዋል? ተገልብጠዋል። ሲጀመር ተደፍኗል። መግቢያው ቦታው እኮ ክፍት አይደለም። ታዲያ ይሄ አይነቱ አይኑ ታውሯል የምንለው ማለት ነው። በምቀኝነት ሀቅን አያውቅም፣ ውሸትን ለይቶ አይለይም። ስለዚህ መጠንቀቅ ያስፈልጋል። ያንን ሁሌም ልባችንን ማጽዳት ያስፈልገናል ማለት ነው። ልባችን ሁሌም መጽዳት አለበት። ስለዚህ ልባችንን ሁሌ ተጠንቅቀን ልናጸዳ ይገባል። አላህ በሰጠን ነገር ላይ ተብቃቅተን አልሐምዱሊላህ። የሰጠ እሱ ነው፣ የሚከለክል እሱ ነው፣ ከፍ የሚያደርግ እሱ ነው፣ ዝቅ የሚያደረግ እሱ ነው ብያል። ይህን ካደረገን ኢማናችን የተረጋጋ ይሆናል፣ የተስተካከለ ይሆናል።

ታመሰግናለህ አልሐምዱሊላህ። ካመሰገንክ እርጋታ ይኖርሃል፣ እርጋታ ይኖረናል፣ እርካታ ይኖረናል ጭምር። ስለዚህ ልባችንን ምን ማድረግ አለብን? ሁሌም መንከባከብ፣ መቆጣጠር አለብን። ከአደገኛ ነገር የበለጠ ደግሞ ከምቀኝነት። ነስአሉላህ አሰላመተ ወልዓፊያ። ስለዚህ መጠንቀቅ ያስፈልጋል። ጠይብ፣ ጥንቃቄውን አለፍንና ወደቅን በዚህ በሽታ ውስጥ ይቺ ምቀኝነት ሳላስበው እንደ ልቤ ውስጥ ገባለች። እገሌ የሆነ ነገር አግኝቶ ጎረቤቴ ይሁን ወንድሜ ይሁን ዘመዴ ይሁን የሆነ በቅርብ ማቀው ይሁን ባልደረባ ይሁን ከኔ ተሽሎ ሳገኘው ልቤ ደስ አይለው። እንደዛ አይነት ሰው ከሆንኩ በሽታው ገብቷል ማለት ነው። ታዲያ ይህን በሽታ እንዴት አስወጣዋለሁ? በቀላሉ አንደኛ ቁርአንን ተደቡረ በማድረግ በማስተንተን

አንድ ሰው ከወንድሙ ደስ የሚለውን ነገር ካየ በበረካ ዱዓ ያርግለት፣ ብለዋል ፈሊዩበሪክ በረካ ዱዓ ያድርግለት፣ አላህ ይባርክለት፣ ማሻላ ተባረከላ፣ አላሁመ ባሪክ፣ አላሁመ ባሪክ፣ አላሁመ ባሪክ እያል አላህን ስብሓነ ወተዓላ በረካ እንዲሰጠው ለዛ ሰው ቡዳም እንዳንሆንበት፣ አይን እንዳንሆንበት ለሱ መለመን። አንደዛ ካደረገን በሽታው ከልባችን ይወጣል። ሁለተኛ

እንደዛ ካደርግ እቺ ልባችን ደስታ ይገባታል። ያን ጊዜ ና ደስታዋን አደለም እንፈልገው። ደስታዋን ደሞ መፈለግ ያለን በሓላል አደለም፣ በምቀኝነት አደለም። ሺህ ጊዜ ብትመቀኘው ከሱ ምንም የምታጎለው ነገር የለም። ሱብሓነላህ እንደሚባለው ሁሉ አጀበን ይባላል። ይገርማል፣ ይሄ ሐሰድ ይሄ መቀኝነት ይገርማል። በዛው በመቀኛው ጀምሮ ገደለው ይባላል። ለምን ተኝቶ አያድርም ለሊት፣ ሌሎች ስለተሰጣቸው ኒዕማ ነው የሚያስበው። ያ እሱ የተመቀኘው ሰው ደግሞ ትዝም አይልም፣ ምንም የሚያውቀው ነገር በሰላም ተኝቶ ያድራል። ስለዚህ እንጠንቀቅ ይህ በዚህ አይነት ሁኔታ ልባችንን እናጽዳ፣ ልባችንን እናስተካክል፣ ልባችንን ወደ አላህ እንመልስ፣ ነፍሳችንን እናጠራለን። እንደዛ ካደረግን ያን ካደረግን ደግሞ ደስታ ወደ ቤታችን ይገባል፣ ወደ ልባችን ይገባል፣ ወደ ህይወታችን ይገባል፣ ደስተኞች እንሆናለን። መቀኝነት የሙዕሚን ባህሪ አይደለም፣ የሰይጣን ባህሪ ነው። አደመኝን ተመቂቶ አይደለም ተመቀኘው እኮ አላህ ስብሐነሁ ወተዓላ እንደዛ አድርጎ ስለፈጠረው ተመቀኘው ከጀነት